ከፍታኝና እኔ ልሰራ። እሺ፣ አንድ ነገር ተባበረ። ምንድን ነው እህቴ? ተጨንቃለች ቢያንስ ደህና መሆኔን እንኳን ላሳውቃት። በምንድን ነው የምታሳውቂያት? ለማሰብ ተዘጋጅያለሁ። እንዲ፣ በቃ ስልክ አስደውልኝ። እንደዛ ቡና ላቀራርብ? እንዴ፣ አይ እናንተ ከጠጣችሁስ። እሺ፣ እኔ ግን ምንም አላሰኘኝም። እንዴ ለምን? ትኩስ ነገር እየጠጣው ስለነበር አላሰኘኝም። እሺ፣ ምንድን ነው ቤቱ ሰላም አልነበረም እንዴ? ኧረ ሰላም ነበር። ምን ነው? አይ እንደው ስገባ ጨነቀኝ። አይ ምንም አልነበረም፣ ሰላም ነው። በሉ እሺ ሰኒ አጋቿን ሸውደዋለች ደዋለች ደማነ ስላለብኝ እያመመኝ ስለሆነ ምሪንዳ ነገር ገዝተህ ህሊና በራሴ ሳንቲም በማለት ወደ ሱቅም ልከው ነበር። በሄደበት ሰዓት ስልኩንም አንስታ ለራኬብ ደውላለታለች። ህሊና ብርቄን ከበዛብህ አስጣልሁ ብላ ከጽናት ጋር አምባጓሮ ገጠመች። ጽዮን አለምዬ የመረጠችኝ እኔን ነበረ፣ ግን ደግሞ እምሩ መጣና ሆሜን እንዳላገባ ከለከለች በማለት እየተቆጨች ትገኛለች። ኪራ በገጠር አካባቢ ሚስት ለማግባት በጣም ከባድ እንደሆነ እየተናገረ ይገኛል። ሰላም፣ የጤና ይስጥልኝ አድማጭ ተመልካች፣ ቻናል የቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ በዘተረፈ ይበል እያልኩኝ ለእኔ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። ዛሬም እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁሜጽ ወንን ወደ ቤቱ ለማምጣት ፍላጎት ባይኖረውም ለእናቱ ሲባል ወደ ቤት ይዟት መጥቶ ነበር ሲሆን ከዚህ ቤት መጣሽኮ አጣቂም በስንት ጊዜሽ ነው ከዚህ ቤት የመጣሽ በማለትም ጠይቋት ነበር። እኔኮ አንተ ፊልድ ሄደሳለ ከዚህ በፊት መጥቻቅ ነበረ ለምሩ ብዬ በማለትም ሰርፕራይዝ አርገዋለን። ሌና ምን እንዳሰበች ባይታወቅም እነብርቄን ወደ ቤት ይዛመጣ ነበር። ጋሼ ስለታመመኑ እና ጠይቁት በማለት ከቤትም ይዛመጣ አስቀምጣቸው ነበር። በስንት ጊዜያችን በባዶጃችን ስንመጣ ስለሰው ጥሩ ነው ወይ በማለት እነሱም እየተመካከሩ ነበር። ሌናም ጋሼ አሁን እየተሻለው ስለሆነ ምንም አይነት ፕሮሰስ አያስፈልገውም፣ ስለዚህ ባዶጃቸውንም በጠይቁት ችግር የለም፣ እናም እስከሚመጣ ቆዩ በማለት አስቀምጣቸው እያለ በዛብህ በድንገት ከተፍ ይላል። ሌናም ሶስቱ ከተገናኙ ጥሩ ነገር ስለማይመጣ ያለውን ነገር ስለምታቅ እነሱን ወደ ጓዳ አስገብታ እሱም ወደ ቤት እንዲያመር አድርጋለች። እሱም ከተቀመጠ በኋላ የት ሂዶ ነው በማለትም ጠይቋት ነበረ። አሁን ይመጣል ካለች በኋላ ደግሞ መልሳ እነ ብርቄ ስላሉ አያይመጣም ብትሄድ ይሻላል ትለዋለች። ሰኒ በማያገባት እና በማይመለከታት ነገር ብዙ ዋጋዎችን እየከፈለች ትገኛለች። አስጨናቂ አዲሱ የአቶ ተሾመ ልጅ ችግር እየፈጠረ ነው። ሰኒን ብዙ ከተወራጨች በኋላ ያጋችሁን ሰውዬ፣ እባክህን፣ እህቴ እየተጨናነቀች ስለሆነ እህቴን ወዳታለሁ ትለይ አይደል? ስለዚህ ስልክ ደውል እና አገናኘኝ እህቴ እየተጨናነቀች ነው በማለት በጸባይም አናግረው ነበር። በፍጹም አይሆንም ተብላለች። አስጨናቂ ወይም ደግሞ ስፒድ ከሰማ ጥሩ ነገር አይፈጠርም። ስለዚህ ስልክ ልሰጥሽ አልችልም በማለትም እኮ ምሸሻ አድርጓታል። እዛ ብ ከቤት ተቀምጦ እያለ በድንገት ጽናት ትመጣለች። አባቴ ልጠይቀው ሳይሆን መሞትና ለመሞትን ቸክ ለማድረግ ነው እንጂ የመጣኸው የእውነትማ ልጠይቀው አይደለም በማለት አካኪ ዘራፍ ብላለች። አሁን ከዚህ ቤት የምትወጣ እንደሆን ውጣልይ በማለት በቃ ይወጣልሻል በማለትም ጥሎ ሂዷል። ፍርቄ ከውሽማዋ ጋር ወደ ጓዳ ተደብቃ ነበርና፣ በዚህም መሃል ታዲያ የሃይላንዱን አረቂ አንስታ እነሱ ሁለቱ እየተጋገዙ ጠጥተዋል። ባልና ሚስቱ እንግዲህ እንዳልሆነ ሆነው ነበር። ጽናት ወደ ጓዳ ልግባ ብላ ስታስብ፣ እሌና ባክሻርፈሽ ተቀመጭ በማለት ጎትታትም ነበረ። ታዲያ ውሽሜና ውሽሚት ተያይዘው ወደ ሳሎን ይመጣሉ። ጽናትም ያልሆነችውን ሆነች። እሌናም ክፉኛ ደነገጠች። ደሞ እነዚህ ምን ያደርጋሉ በማለት ጽናትም ጠይቃ ነበር። እሌና የት እንደገቡ በየትና አድርገው እንደመጡ ስን የምናውቃለው በማለት በድንጋጭ የምታደርገውን አጣ ነበረ። ብቻ ጽናት እንዳልሆነ አድርጓታል። በአጋጣሚ ውጭ ላይ ነበርና ወደ ነጽናት ቤት አምርቶ የሆነውን ሁሉ መመልከት ችሏል። እንግዲህ እነ ብርቄ ከቤት ነበሩ። እነዚህ ደግሞ ምን ሊያደርጉ መጠው ነው? እባክህን አሁን ራሴ እየዞረ ስለሆነ እነዚህን ሰዎች አስወጣልኝ በማለት ለዴብ ትዕዛዝ ሰጣለች። ዴብም እንደምንም አድርጎ አስወጣቸው። ራኬብ ከቅዱስ ጋር ካፌ የነበረች እና አሁን ስለ ጽዮን ሁሉን ነገር ተናግሪ ያለው ፖሊሶች መጠው ለምን እንደማያስሯት ሆኖ ግራ አይገባኝ በማለት ለሱም አማክሮ ነበር። እንዴት እሷን ወንጀለኛ ደረግሻት? እሷ እኮ የትም ልደብቃት አትችልም፣ ሌላ ነገር ነው የተፈጠረ በማለት እየነገራት ነው። ለሆማ ወደ ነኪራ ቤት ቤቱን ሾፍ አድርጌው ልምጣ በማለት ወደ ቤታቸው ማምርቶ ነበር። ታዲያ ያየው ነገር ብዙም አልተመቸውም። ማን ነው ደግሞ ይሄ? በማለት ስፒድ አይቶ ግራ ተጋብቶም ነበረ ስፒድ ወይም ደግሞ አስጨናቂ አሁን ላይ ጉዱ ፈልቶ ይገኛል። እንደሌሎቹ ወይም ደግሞ እንደ ሴቶቹ እየሸወደ አይደለም። እንደዚህ ነኝ እንደዚህ አይደለሁም በማለት ነገሮችን እያጨበረበረ እስከዚህ ድረስ ሂዶ ነበር። አሁን ግን እውነቱ ለኪራ ደርሶታል። አምና ሆማ ላይተሩን ይዞ በወጣትነት ሱስ እንዴት ነው በማለትም ጠይቆ ነበር። በፍጹም የሱስ የለብኝም በማለት ሽምጥጥም አድርጎ ነበር። እና ላይተሩ ምን ይሰራል? በዛ ላይ ደግሞ እጅህ ጠቁሯል። እሂ ታዲያ ምንድን ነው በማለት በአራድዬ ቋንቋ ያናግረዋል። ቢድን መነቃቱን ስላመነ በቃ ምን ይደረጋል እንግዲህ ነቄ ካልሽብኝማ በማለት እውነቱን አምኖለታል። በዚህ መሀል ታዲያ የኤሌና ዘመድ እንደሆነ ብቻ እያለውን ነገር አንድ ባንድ እየተናገረ ነው። ብቻ ናሆሜ ባይዋጥለትም ግን ደግሞ ይህን ነገር ማጣራት አለብኝ ይላል። እኒህ ከመታገት ለመውጣት ያላትን ጉልበት ሙሉ በሙሉ ብትጠቀምም ነገርየው ሊሳካላት አልቻለም። እናም ያገታትን ሰውዬ እባክህን እጄን እየመረመረ ስለሆነ ለትንሽ ጊዜ ፍታሌ በማለትም ጠይቀው ነበር። ሰውዬው ማልፈታልሽም ካላት በኋላ መልሶ ደግሞ ፈትቶላታል። በዚህ ሰዓት ታዲያ እባክህን የሆነ የሚጠጣ ነገር አምጣልኝ የሆነ ደማነስ ስላለብኝ ጥሩ ስሜት እየተሰማኝ አይደለም በማለት አንጀቱንም በልተዋለች። እሱም እንግዲህ እራርቶላታልና ይዞ ለመምጣትም ሂዷል። ኪራ ጽናት ባለፈው ተቀናቃኝ አለብህ ብላ ከነገረች በኋላ እንቅልፍ አልተኛልህም ብሎታል። ብቻ ስለ ሀገር ስለ ወግ ባህል ደጋግሞ እየጠየቀ ይገኛል። ዴቪም ያለውን ነገር አንድ ባንድ እያስረዳው ነው። ብቻ በባህሉ ወግ ማረግ መሰረት ጋቢ ነጠላ፣ ብቻ የተለያዩ ቁሳቁሶች እንደሚያስፈልግ ማጫ ማስመሪያ የሚባሉትን ነገሮች አንድ ባንድ እየነገረው ይገኛል። በጣም ነገሮችን በጥሞና ከሰማ በኋላ እኔ ኮ ሚስት ማግባት ልክ እንደ አዲስ አበባ መስሎ የነበር ለካ በዚህ ሀገር፣ በጣም ከባድ ነው በማለትም ብቻ ነገሩን ተመልክቶታል። ዴቨን በወሬያቸው መካከል ይህን ነገር ያነሳኸውና የጠየቅከኝ ግን ጽናትን ለማግባት ተዘጋጅተህ ነው በማለትም ጠይቆት ነበር። ምን ነው እኔ ለሷ አልገባም ወይ በማለት ሲጠይቀውም እንዲሁም ካቅም በላይ ነህ በጣም ጥሩና አስተዋይ ልጅ ነህ በማለት ጥሩነትንም በዛው ነግሮት ነበረ። ለሆም የጓደኛውን የኪራን ቤት አይችልም መለስ ካየሁት ብዙ ጊዜያቶች ተቆጠሩ በማለት ወደ ቤቱ ጉራ ብሎም ጉዱን አይቶ መጥቷል። እንግዲህ አስጨናቂ የሌና ዘመድናይ ባይ ከቤት ተቀምጠው ካየ ወዲህ ሰላም ነስቶታል። ኪራም ደውሎለት ነበር ሌና እንዴት እንደሆነች እና እየተረጋጋች ነው ወይስ ችግር እየፈጠረች በማለትም ጠይቆት ነበር። ብቻ ፌመስ ሆናለች ከላይስተታች ከላይ ስተታች እያሰሰች ነው በማለት ስለሌናም ጨዋታ ጀምረዋል። ኦምም ሌና ግን ያለችህ ነገር የለም በማለት ኪራንም ጠይቆት ነበር። እረሷ ምንም ነገር አልነገረችኝም ከብቶች ጠፍተው ከተገኙ በኋላ ትንሽ ሰከን ብላለች በማለት ጨዋታውንም ጀምሮለት ነበረ። በዚህ መሀል ታዲያ የእሷ ዘመድና የባይ ከአንተ ቤት አለ በማለት እውነቱንም አፍርጦታል። ኢራን በስጫ ብሎ ከኔ ቤት ደግሞ ምናባቱ ያደርጋል በማለትም ሲያዋራው ነበር። በዚህ መሃል ታዲያ በቃተው እሌናን ቀስ አድርጌ ጠይቃታለሁ በማለትም በሀሳብ ተስማምተዋል። እራቴ ጓደኛው ትሁን ፍቅረኛው፣ ማንነቷ የማይታወቅ እንቡጥዬ የምትባል ልጅ እየረበሸች ትገኛለች። ቲን ማስገድዳ ቅዱሴ ከሚጠቀምበት ካፌ አብረን ሂደን እንጠቀም በማለትም ማስገድደው ነበር። እሱ በቃ በኔ ግብዣ እኔማ ከአንቺ ደመወዝ ተቀብዬ አንቺ መልሸ ነው የምጋብዘሽ እኔኮ ግራ ይገበኛል በማለት ወደ ካፌ ሚዛዋ ምርታ ነበር። እና ቅዱሴና ራኬ በዘው ካፌው ነበሩ። ራኬ ብፍቷ ስለጠፋች ክፉኛ ስለተጨናነቀች ትዝናናለች። በማለት እሷ ጋርም እየተቀምጦ ነበር። በዚህ መሃል ታዲያ እምቡጥ እየታያቸው አለች። ቅዱሴ ፍቅረኛ ያዘ ወይ በማለት ሰፍ ብላም ወደ እነሱ አመርታለች። ቅዱሴ የሚሄድበትን አጥቷል። አድማጭ ተመልካች፣ ቻናል የቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገን ሁኝ። የቀጠለውን ይዤላችሁ እስከምመጣ ቸር ዋሉልኝ።